ኮመንት ላይ ላይፍ ላይ ማለት ነው። አንዱ ዳኒ ማለት ኮራድዬ ልጅ ነው ምናምን እንደዛ ነው እያወረች ነበረች። ከዛ ልጆቹ ኮመንት ላይ ውስጅ ውስጅ ውስጅ ማለትም አለባችሁ። ውሰጂ ውሰጂ የሆነ ልጅ ጤና እንደ ማለት እኮ ነው። ይሄ ምን ጤና ነው ይሄ ጉሩሬ? ባከች እሱና ሶሱ የኛን ለማቃጠል ነው የተነሱ እንጂ ለሌላ ነገር አይደለም። እውነተኛ አልቻልንም። አዎ አልቁሱ እያለ እንጂ ይሄ ለእንትና ሚስት ለኤፍሬም ሚስት ራሱ ጡት ማሽ ያገሳላት ሰውዬ ሀይሚን አውራል እናንተ። የዶቆሮ ራሱ እሱ ራሱ እኔ በጣም ነው መጠላው። ከዚህ በፊት ለኤፍሬም ጡት ማሽ ገዝቶ ያመጣላት ሰውዬ ማለት ነው። ምን እያለ ነች? አሁን እሱ ራሱ እኮ በሁለቱ ፍቅር መሀል አትግቡ ሲባ፣ እንደዚህ ነች ሲባ፣ ችክ በል እንደእንጃላ ችክ አድ አስቀራክ እንዴት እንዳቃጠለኝ። ወዳ ነገ ትመጣለች ባክሽ። ለነሱ ሁሉም መልስት ትሆናለች። የኔ ጠንበላል ምንድን ነው ማልሷ? እስኪ እንጠብቅ።

መጠው እንዲ ካሜራ ነበረ። ሁላችሁ ጨረቃ ፋሚሊ ከዚህ በፊቱ ሁሉም እያከበራችሁ ነበረ፣ ግን አሁን ዳኒና እንጂ የእኔ አላለችም። ኮንታል ሜይካፍ ተቀብታል። ወላ አንድ ቀን የዊግ ቢወርቅበት ወላ ነው ምለች ባለካሜራ ጥሎ ይሮጣል ነው የሚላቸው። ሮጥ ነበር ዱቀት በዱቀት ሆና፣ እኔ ቆንጂዬ ነኝ፣ እኔ ምናምን ነኝ። አረ ወደዛ ገደል ግቢ! እንዴት ነው ፊንተር ቡዱን? ድቄት አለው እኮ ቡዱን ፊንተር። የተቀባችው ምን እንደምትመስል፣ ሮቱ ነው የምትመስለው ፊቷ። ፊንተር ጎንበዝ ብላ ማለት ነው ቄጧ ይታያል። ወይ ያረቃል ወይ እኛን ኃጢአተኛ እያደረጉን ነው። አጋጣሚ እንግዲህ ምን እናደርጋለን። ሜን ሂጂ ይግዛት እየተባለች ነው። ሂጂበት አንቺ። አንድ ቀን ውጊ። ያደረገችው ደግሞ ግንባራ ብሎ አላደረገችም እና ግማሹን ትታለች። ገዛ እውነት ካሜራ አቅርቤ ሲራዩ ግማሹ መላጣው ቀርተዋል። አልሞላም ዊጉ ማለት ነው። ከዛ የሆነ ዩቱብ በራ ቪዲዮ ሰርተበት ሂተ ዊግሽ ወደ ውስጥ የደዋል ትላታ አለች። ወ የት ነው የት ነው እየሰራችሁ ሰን የለሽም። እንዲ አንች ሴት ወላ አለች። ወላ እዚህ አድርጋ ማለት ነው። ቤት የሄደችውም የሜካፕ ቤት ጥዋት ጀምራ ይኛት ማሳየት ፈልጋል። ወይኔ ሀይሚ ታድላ፣ እውነት ሜካፕ አትነካምን አትነካም። እነሱ ሲ አይነት እኮ ሜካፕ ካነሱ እኮ ውሻ በጨው አይነካቸውም። እውነቴ ነው የምላቸው። ግን እንዴት ነው ቆይ፣ ጥዋት እንቅልፍ የምትነሱት እንዴት ነው ቆይ? ሰው ፊት የሚያዩት ማነው? እንደዚህ ምግብ የሚበላ ቢስሚላ

እውነት ጉድ ነው። እመታ ንደ እንደዚህ እንሳቅ እስኪ እነሱ እየሳቆብን ነው። የኛ ለምን አንሰቅም? እስኪ ነገሩ ውዬ ውዬ እስ ምን አለ አዲስ ነገር እናንተ ለመቃጠል ፈልጌ ነው አላለች ምቺ? እንትን ለመትቃጠል እኛ ጥላታችን ይቃጠል። እኛ ለምን አይም፣ ገና ስንት አላማ አለን። እኛ ስደት ላይ ነው፣ ለምን የምትቃጠለው እሷ እሷ ትቃጠል እንጂ፣ ክብሯ ዝቅ የሚታደርገው እሷ ናት። እኔ ምን አገባኝ? የምን ክብር ነው ሲጀመር? እሷ የምንም ክብር የለም

እነሱ ፊልም ማን ነበረ፣ ጭንቅላታችሁ ዘና ማድረግ ከፈለጋችሁን ፊልም እዩ። በእናታችሁ ዩቲዩበሮች አትዩ። ፍ አሁን ሰለችው ማርያምን፣ ሁሉም ጭቅቅርዬ ፍቅር። ጃኒት ወጣለች። እኔ በዚህ አጋጣሚ ደግሞ የድሬ ልጅ ነኝ እና ጃኒት ወጣለች። የድሬ ሰዎች አይጨከኑም። ወይ ፍቅር ወይ ፍቅር፣ ጭራሽ እንደዛ ይባላል። ላ ማለት እውነቴን ነኝ እኮ ወላሂ። ለዚህም ነው የምላችሁት ትወጣለች። እንዲሁ ዝም ብላችሁ አትፈሩ። ጃኒ ትወጣለች። እውነቴን ነው። ይሄ ዳኒ ሲጀመር እኔ እንጃ። የነ ፍቅር ወጣ ትወጣለች፣ ታያለሽ። እውነት ይሄ የተሰበረው ቂል የሚመስለው ሰውዬው ከሃይሚ ጋር ጭራሽ ይመጣል። ወይኔ እንጂ ሴቶች ግን አንድ ነገር እውነተኛው የምነግራቸው ነገር፣ ወላጅ ስራ ላይ ናቸው። እናንተ እረፈው፣ ተረጋጉ፣ አትዘግዝቁ። እየተዘቀዘቃችሁ እየተቀጣጠላችሁ ነው። እኔ ይሄ ስራ አይደለም፣ ይሄ ገደል ይግባ። ስራ የምን ስራ ነው? እንደዚህ የምትሉ ጥርሱ እስከምታይ

መጣሽ ደሞ። ማን ነው እዚህ ጋር? ይውጣብሻል። አንድ ቦታ ነው አንቺ

የላይፍ ስትገባ ትዝ ይለኛል። እስካሁን ዩቱብ ላይ ተመላለሻ ያለው ኦፍ ንግስታችን ቁጭ በይ አንቺ ስትቀመጪ ነው ደስ የምለኝ። ኦፍ ስት ሳኔ ዩቱብ እስካሁን ዩቱብ ላይ አለ ሁነት ከትላንት ወደ ራሱ እየሰማው ነው።